ሰላም ሰላም፣ እንደምን ቆያችሁ ውድ የሻሎም አካዳሚ ቤተሰቦች፣ ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቱብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶች በየጊዜው ስለምንለቅ ይህንን ቻናል መከታተሎን እንዳይዘነግ ውድ ቤተሰቦቼ። ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስተማሪ ቆንጆና ቁም ነገር ያለበት ዓረፍተ ነገሮችን ይዤላችሁ መጥቻለሁ ማለት ነው። ውድ ቤተሰቦቼ ከእነዚህ ዓረፍተ ነገሮች በቀላሉ እንዴት ማንበብ እንዳለባችሁ፣ እንዴት ደግሞ ዓረፍተ ነገሮችን መመስረት እንዳለባችሁ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 እናንተም ደግሞ አዲስ የሆናችሁት ለመጀመሪያ ጊዜ ይህንን ቻናል የምትመለከቱት ሳብስክራይብ የምትለዋን እንድትነኩትና እንደዚህ አይነት ደግሞ በየጊዜው የሚለቀቀው ቪዲዮ በቀጥታ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። እኛንም ደግሞ ላይክ፣ ኮመንት፣ ሼር፣ ሳብስክራይብ በማድረግ ሌላ አሪፍ አሪፍ ቪዲዮ እንድንሰራ እንድታበረታቱን ይሁን። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የህሳብ የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትሳ አፕ በኢሞ በዙም በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ማለት ነው። ውድ ቤተሰቦቼ ስለሆነም በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ የሆነ እድል ስለሆነ እየመጣችሁ እየተመዘገባችሁ፣ ከእኛ ጋር እጅግ በጣም ብዙ ተማሪዎች ስላሉ ስትፈልጉ ከእነርሱ ጋር በግሩፕ ወይም በጋራ ስትፈልጉ ደግሞ ለብቻችሁ በግል መማር የምትችሉ መሆኑን እና በጣም በአጭር ጊዜ ውስጥ የእንግሊዝኛ የአማርኛ ትምህርቶችን አቀላጥፋችሁ በማንበብ በመጻፍ ራሳችሁ ላይ የሚደንቅ ለውጥ ማየት የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ ታዲያ ይህንን ዕድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትሳፕ፣ በኢሞ ሀይ በማለት ትምህርታችሁን መጀመር የምትችሉ መሆኑን እና እኛንም ማግኘት የምትችሉ መሆኑን ልናሳስባችሁ እንወዳለን። ውድ ቤተሰቦቼ እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ በወራቱ ውስጥ እናንተን ካለማንበብ ወደ ማንበብ ካለመጻፍ ወደ መጻፍ ካለማወቅ ወደ ማወቅ የምናመጣችሁ መሆናችን ለየት ያደርገናል ማለት ነው። ውድ ቤተሰቦቼ ይህንን እድል እንድትጠቀሙ ይሁን። አሁን በቀጥታ ወደ ዛሬው ክላሳችን እንገባለን። እንደተለመደው እናንተ ደግሞ ቪዲዮን ላይክ፣ ኮመንት በማድረግ እንድትጀምሩ ይሁን። ማንበብ የቻላችሁት በሙሉ ቅድሚያ በማንበብ ከዛ እኔ ካነበብኩት በኋላ ቼክ ማድረግ ትችላላችሁ፣ ትክክል እንደሆናችሁና ትክክል እንዳልሆናችሁት። ማንበብ ያልቻላችሁት ደግሞ ከእኔ ጋር እኩል እየቆጠር እናነባለን ማለት ነው። ድ ቤተሰቦቼ አሁን ወደ መጀመሪያው እንገባለን። ምን ይላል? እስኪ አብረን እናነባለን። በጣም እጅግ በጣም ደስ የሚሉ ዓረፍተ ነገሮች ናቸው። እነኚህን ዓረፍተ ነገሮችን በማንበብ የንግግር ክህሎታችሁንም ማሳደግ የምትችሉ መሆኑን ነው ማሳያችሁ። አንደኛውን እስኪ አብረን እናንብብ። ስከፋምን ሲከፋም ይላል። ሲከፋም ይላል። ሲከፋም አያችሁት ለማንበብ ማድረግ ያለባችሁ ወሳኙ ነገር የፊደሎችን ድምፅ በትክክል መጥራት አለባችሁ ማለት ነው ውድ ቤተሰቦቼ ሲከፋም እዚህ ጋር ያለው ምን ይላል ፈገግ ፈገግ ይላል አያችሁት ፈገግ ፈገግ ማለት ማለት ይላል በጣም ቀላል ነው ማለት ልመ ድ ልመድ ልመድ ይላል። ከዛ የሂ ይ ወ ት የህይወት የህይወት ይላል። ክ ፍል ክፍል ነው ነው ይላል። እስኪ አንድ ላይ አብረን ለማንበብን ሞክር። ሲከፋም ፈገግ ለማለት ልመድ፣ የህይወት ክፍል ነው ይላል። አያችሁት። ይህ ማለት ምን ማለት ነው? ለምሳሌ አንዳንድ ጊዜ ልከፋን ይችላል። ያን ጊዜ ግን ፈገግ ማለት እንዳለብን የሚያሳይ ነው። ስለዚህ ሲከፋንም ፈገግ ማለት እንዳለብን የሚያሳይ እጅግ በጣም ድንቅ የሆነ ዓረፍተ ነገር ነው ማለት ነው። ውድ ቤተሰቦቼ ወደ ሁለተኛው እናመራለን። ምን ይላል? አንዳንድ አንዳንድ አንዳንድ ይላል አንዳንድ ጊዜ ጊዜ ሁለት ፊደል ነው። በጣም ቀላል። ጊዜ ይላል። ከልክ ከልክ ይላል። ያለፈ ከልክ ያለፈ። በጣም አሪፍ። ችኮላ ችኮላ ይላል። ሶስት ፊደል ነው። ችኮላ ችኮላ የኛው ደግሞ ሁለት ፊደል ነው። ዋጋ ዋጋ ይላል። ዋጋ እዚህ ጋር የምታዩት ሌላኛው ደግሞ ያስከፍላል፣ ያስከፍላል፣ ያስከፍላል ይላል። ውድ ቤተሰቦቼ ያስከፍላል ይላል። በጣም አሪፍ። እስኪ አንድ ላይ ለማንበብ እንሞክር። አንዳንድ ጊዜ ከልክ ያለፈ ችኮላ ዋጋ ያስከፍላል ይላል። ምን ማለት ነው ካላችሁ ውድ ቤተሰቦቼ፣ ሳስረዳችሁ ለምሳሌ አንዳንድ ጊዜ መዘገየት ወይም ከመጠን በላይ ወደኋላ መቅረትም ዋጋ ያስከፍላል። አንዳንድ ጊዜ ደግሞ ከመጠን በላይ መቸኮልም ዋጋ እንደሚያስከፍል ነው የሚያሳየው ይሄኛው። አንዳንድ ጊዜ ከልክ ያለፈ ችኮላ ዋጋ ያስከፍላል ይላል። ስለዚህ ህይወት ደግሞ ምናልባት ሁለተኛ እድል ላሰጥ ትችላለች። ስለዚህ የምትወስኑትን ነገር በአግባቡ አስባችሁ በተረጋጋ መንፈስ ማድረግ እንዳለባችሁ የሚያሳይ መልእክት ያለው ዓረፍተ ነገር ነው ማለት ነው። ምክንያቱም ከልክ በላይ መቸኮልም ዋጋ ያስከፍላል፣ ከልክ በላይ ደግሞ መዘገይትም ዋጋ ያስከፍላል ማለት ነው። ስለዚህ በተረጋጋ ሁኔታ መወሰን ያለባችሁንም እንድትወስኑና እንድታረጉ ይሆን። በጣም አሪፍ። ወደ ሶስተኛው እናመራለን። ምን ይላል? ከህይወት ከህይወት ይላል። በጣም አሪፍ የተማርኩት የተማርኩት የተማርኩት ይላል። አንድ አንድ አንድ ይላል። ነገር ነገር ትዕግስት ትዕግስት ነው። ሁለት ፊደል ነች ነው ይላል። እስኪ አንድ ላይ አያይዘን ወይም አጣምረን እናንብብ። ከህይወት የተማርኩት አንድ ነገር ትዕግስት ነው ይላል። አያችሁት? ውዱ ቤተሰቦች ይሄኛው ዓረፍተ ነገር የሚያወራው ስለ ትዕግስት ነው። ምክንያቱም ከህይወታችን ልንማር የሚገባው ነገር ትዕግስት ነው። ምክንያቱም ትዕግስት እጅግ አስደናቂ ነገር ነው። እንደውም አንድ አባባል ምን ይላል መሰላችሁ? ትዕግስት መራራ ብትሆንም ፍሬዋ ግን ጣፋጭ ነው ይላል። አያችሁት? መታገስ ትልቅ ቦታ እንደሚያደርሰን ማወቅ ነው ያለብን። በጣም አሪፍ! ወደ አራተኛ እናመራለን። አራተኛው ምን ይላል? ስፋ ተስፋ ይላል። ተስፋ ለመቁረጥ ለመቁረጥ ስታስብ ስታስብ ስ አለች ታ አለች ስ አለች ብ አለች ስታስብ። በጣም አሪፍ። ባንተ ባንተ ተስፋ ተስፋ ያደረጉትን በአንተ ተስፋ ያደረጉትን አስብ አስብ ይላል። እስኪ እስካሁን ያለውን አንድ ላይ አብረን እናንብብ። ተስፋ ለመቁረጥ ስታስብ በአንተ ተስፋ ያደረጉትን አስብ ይላል። እስከዚህ ያለው ማለት ነው። ይህ ምን ማለት ነው ካላችሁ፣ ለምሳሌ በዙሪያችን ያሉትን ሰዎችን ማየት አለብን ማለት ነው። ድንገት እንኳን ተስፋ ለመቁረጥ ብናስብ እንኳን የተለያዩ ሰዎች በዙሪያችን አሉ። ስለዚህ ከዛ በፊት ተስፋ ከመቁረጣችን በፊት በዙሪያችን ያሉትን ሰዎች ማሰብ አለብን። ምክንያቱም እነርሱ ብርታታችን ሊሆኑ ስለሚችሉ ማለት ነው። ለዛ ነው ተስፋ ለመቁረጥ ስታስብ በአንተ ተስፋ ያደረጉትን አስብ ይላል። አያችሁት? ብዙ ሰው ነው በእናንተ ተስፋ የሚያደርገው። ብዙ ሰው ነው ደግሞ በእናንተ እምነት ያላቸው። ስለዚህ ተስፋ ለመቁረጥ ስታስቡ በአንተ ተስፋ የሚያደርጉትን አስብ የሚለው ለዛ ነው ማለት ነው። ከዛ ጨምረንም ደግሞ እናነባለን፣ አትችልም፣ አይሳካልህም ብሎ የሳቁብ አስብ ይላል። ሌላኛው ደግሞ ማሰብ ያለባችሁ ሁለተኛው ነገር ተስፋ ለመቁረጥ ስታስቡ ማለት አይሳካላችሁም፣ አትችሉም ተብላችሁ ሊሆን ይችላል። ለነዛ ሰዎች ስትል እንኳን ተስፋ መቁረጥ እንደሌለባችሁ የሚያሳይ ነው። ስለዚህ የመጀመሪያው በአንተ ተስፋ ለሚያደርጉት ሰዎች ብለህ ተስፋ አትቁረጥ ይላል። ሁለተኛው ደግሞ አትስልም አይሳካልም ላሉት ሰዎች ስትል እንኳን ተሳክቶል እንዲያዩ ተስፋ መቁረጥ የለብህም ማለት ነው። እዲ ቤተሰቦቼ በጣም አሪፍ። ወደ አምስተኛው እናመራለን። ምን ይላል? ሁላችንም እስኪ አንድ ላይ አብረን እናንብ። ሁላችንም ይላል ሁላችንም ሁላችንም። በጣም አሪፍ። ለፍቶ ለፍቶ ለፍቶ ይላል። ለፍቶ ነበር ለፍቶ ነበር አለፈለት አለፈለት ይላል። ለመባል ለመባል ይላል። በጣም አሪፍ። ያብቃን ያብቃን ይላል። አንድ ላይ እስኪ አብረን እናንብብ። ሁላችንም ለፍቶ ነበር አለፈለት ለመባል ያብቃን ይላል። ምን ማለት ነው ይሄ? ሁላችንም ማለት እኛ ሁላችንም ለፍቶ ነበር አለፈለት ለመባል ያብቃን ይላል። በጣም አሪፍ ምርቃት ነው። ምክንያቱም ሰው ለፍቶ ሲያልፍለት እጅግ በጣም የሚያስደስት ነገር ነው ማለት ነው። ስለዚህ ሁላችንም ለፍቶ ነበር አለፈለት ለመባል ያብቃን የሚለው ትልቅ ምርቃት ነው ማለት ነው። ውድ ቤተሰቦቼ ሁሌም ደስ የሚያሰኝ ነገር ነው ማለት ነው። ወደ ስድስተኛ እናመራለን። ምን ይላል? ታላቁ ታላቁ ጦርነት ጦርነት መጀመሪያ መጀመሪያ ራስህን ራስህን ማሸነፍ ማሸነፍ ማሸነፍ ነው ነው ይላል። እስኪ አንድ ላይ አብረን እናንብብ። ታላቁ ጦርነት መጀመሪያ ራስህን ማሸነፍ ነው ይላል። ይህ ማለት ምን ማለት ነው ካላችሁ፣ ለምሳሌ ሁል ጊዜም ሰው ራሱን ካሸነፈ ሌላ ሰው ማሸነፍ አያቅተውም ማለት ነው። ያ ማለት ራሳችንን ካሸነፍን ማድረግ የምንችለውን ነገር በሙሉ እናደርጋለን፣ ለሰዎች አንድ ክብር እንሰጣለን እንጂ ምን ይሉናል ብለን አናስብም። መጀመር የምንችለውን የትኛውንም ነገር በቀላሉ ማንንም ሳንፈራ ራሳችንን የሚለውጥ ነገር ከሆነ እንጀምራለን ማለት ነው። ስለዚህ ታላቁ ጦርነት መጀመሪያ ራስን ማሸነፍ ነው የሚለው በዛ አኳያ ነው ማለት ነው። ውድ ቤተሰቦቼ፣ በጣም አሪፍ ሰባተኛውን እስኪ አብረን እናንብብ። ለራስ ለራስ ይላል ለራስ ሰ ው ሁለት ፊደል ነች። ሰው ይላል። አለመድረስን አለመድረስን የመሰለ የመሰለ አርፋጅነት አርፋጅነት የለም የለም ይላል። እስኪ አንድ ላይ አብረን እናንብብ። ለራስ ሰው አለመድረስን የመሰለ አርፋጅነት የለም ይላል ይህ ምን ማለት ነው ካላችሁ አንድ በጣም የሚያስፈልጋችሁ ሰው የሆነ ነገር ደርሶበት ለዛ ሰው በጊዜ ካልደረሳችሁ እጅግ በጣም ትልቅ አርፋጅነት ነው ያ ማለት ለዛ ነው ለራስ ሰው አልመድረስን የመሰለ አርፋጅነት የለም የሚለው አባባል ማለት ነው ውድ ቤተሰቦቼ ስለዚህ ይህንን ይመስላል የዛሬው ትምህርታችን ምንድን ነው የተማርነው ካላችሁ ሳጠቃልልላችሁ ዛሬ እንዴት ማንበብ እንዳለብን እንዴት ደግሞ የተለያዩ ዓረፍተ ነገሮችን በቀላሉ መጻፍ እንደምንችልና እንዲሁም የንግግር ችሎታችንን እንዴት ማሳደግ እንደምንችል ለሰዎች ደግሞ እንደዚህ አይነት አሪፍ አባባሎችን በቀላሉ እንዴት መጻፍ እንደምንችል ነው ያየነው ማለት ነው። በእርግጠኝነት ከዚህ ብዙ ትምህርት እንደምታገኙት እርግጠኛ ነኝ። ስለዚህ ይህንን ቪዲዮ ደጋግማችሁ በማየት የማንበብ የመጻፍ ችሎታችሁንና የንግግር ክህሎታችሁን እንድታሳድጉ ይሁን። ራሳችሁንም ደግሞ እንደዚህ አይነት አሪፍ አሪፍ አባባሎችን በማጥናት እንድታበረቱ እንድትጠነክሩ ይሁን። ስለዚህ የዛሬው ቪዲዮ ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግ እና አዲስ የሆናችሁት ደግሞ ሳብስክራይብ የምትለዋን የደወል ምልክቷን በመንካት ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በማየት ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እጅግ በጣም አስገራሚና ቁም ነገር ያለበትን ትምህርት በየጊዜው ስለምለቅ ይህንን ቻናል አንዴ ሳብስክራይብ ካረጋችሁ፣ የደወል ምልክቷን ከጫናችሁ በየጊዜው የሚለቀቀው እጅግ በጣም ቆንጆ ትምህርት በቀጥታ ወደ እናንተ የሚደርስ ይሆናል። እኛንም ደግሞ ላይክ ኮመንት ሼር ሳብስክራይብ በማድረግ ሌላ አሪፍ አሪፍ ቪዲዮ ይዘን እንድንመጣ እንድታበረታቱን ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮመኛና የህሳብ የሕሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትሳፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተም በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደሳች አስደናቂና ቆንጆ የሆነ እድል ስለሆነ፣ እየመጣችሁ እየተመዘገባችሁ ከኛ ጋር ካሉት ተማሪዎች ጋር ስትፈልጉ በግል ስትፈልጉ ደግሞ በጋራ ወይም በግሩፕ መማር የምትችሉ መሆኑን ላሳውቃችሁ እፈልጋለሁኝ፣ ውድ ቤተሰቦቼ። ስለሆነም ይህንን እድል መጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትሳፕ፣ በኢሞ ሀይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ እፈልጋለሁኝ፣ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን በአጭር ጊዜ ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ የምናመጣችሁ ይሆናል ማለት ነው። ድቤ ሳቦቼ እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰምብቱ። መምህር ብሩክ ነበርኩኝ። አመሰግናል።